ሰላም አለይኩም ወራህመቱላሂ ወበረካቱ፣ ውድና የተከበራችሁ የኡሙ ረያን ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኛ ጋር ሁሉም ሰላም ነው። አልሐምዱላህ። ረመዳንስ እንዴት አለፈ? ኤድስ እንዴት አለፈ? ያው በጣም ቢዚ ስለነበርኩኝ ከረመዳን በፊት ነው ቪዲዮ ሰርቼ የነበረው። እንደተለመደው እንግዲህ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁኝ። ለቻናሌ አዲስ የሆናችሁ ይህን ቻናል ሰብስክራይብ ያደረጋችሁ አበረታቱኝ። በጣም ብዙ ለእናንተ ጠቃሚና በጣም ትምህርት የሚሰጥ ቪዲዮዎች ነው የምንላቀበት እንዲሁም ደግሞ ቻናሌ ቤተሰቦች ላይክ ሸር እያደረጋችሁ ለሌሎች እንዲደርስ አበረታቱ ማለት ነው። እንሻላ ዛሬ እንግዲህ ይዤላችሁ የመጣሁት እነዚህ ምንጣፍ ከዚህ በፊት ከረመዳን በፊት አስገብተን በጣም ብዙ ከስተመሮች ወደውት በጣም ብዙ ተሽጠው ነበረ። አሁን ደግሞ ድጋሚ ዙር አስገብተናል ማለት ነው። በጣም ነው የሚያምሩት። በጣም ጠንካራና በጣም ውበት ያላቸው እንዲሁም ደግሞ በዋጋ ተመጣጣኝ በጣም ተመጣጣኝ ዋጋ ያላቸው ምንጣፎች ናቸው። እንግዲህ ርዕሱ ላይም ከላይ ለመግለጽ እንደሞከርኩት አስር ሺ ብር ብቻ ናቸው እነዚህ ምንጣፎች። በጣም ብዙ ልጆች ወስደዋል። አንድ ሁለት ሀባ ነጥዬ ለማሳየት እሞክራለሁ ማለት ነው። እንዲሁም ደግሞ የተለያዩ ከለሮችን ለመምረጥ በቴሌግራም የቴሌግራም የቻናል ሊንክ አስቀምጥላችሁና ወደዛ ቻናል እየገባችሁ መምረጥ የምትችሉ ነው የሚሆነው ማለት ነው። በቴሌግራም በኢሞና በዋትስአፕ ባስቀመጥኩላችሁ ቁጥር በውስጥ መስመር እየገባችሁ ጠይቁን። ኢንሻአላህ ምላሻችን ፈጣን ነው የሚሆነው ማለት ነው። እናንተ የተመቻችሁን ብቻ ምረጡ። ያላችሁበት ቦታ የምንልክላችሁ ነው የሚሆነው ማንኛውም ቦታ ኢትዮጵያ ውስጥ የምንልክላችሁ ነው የሚሆነው ማለት ነው። ኢንሻአላህ ከዚህ በመቀጠል ደግሞ እንግዲህ እነዚህ ምንጣፎች ሁለት ሶስቱ ናችሁ የምትወስዱ ከሆነ ከሶስት በላይ ሰብሰብ ብላችሁ የምትወስዱ ደግሞ ከሆነ ዲስካውንት አለን። እሱ ማለት ቅናሽ እንቀንሳለን ማለት ነው ኢንሻላህ። ያው የምትፈልጉ ልጆች ሰብሰብ ብላችሁ በውስጥ መስመር አናግሩ፣ ዲስካውንት አለው። እንደምታዩት እዚህ አንዱን ነጠል አድርጌ ለማሳየት ሞክራል። በጣም ነው የሚያምረው። ከትልቁ ምንጣፍ ዲዛይናቸው ምንም አይተናነስም። በጣም ነው የሚያምረው እንግዲህ ምንጣፍ ስፋት 3 ሜትር በ2 ሜትር ወደ ጎን 3 ሜትር ቁመታቸው ደግሞ ሁለት ሜትር ማለት ነው። በጣም ያምራሉ። ለትራስ ልብስ ማች ለማድረግ ብትፈልጉ እንዲሁም ደግሞ ለሶፋ ለመጅሊስ ብትፈልጉ በጣም ነው የሚያምሩት። በጣም ጠንካራና መታጠብ የሚችሉ በጣም ቆንጆ ምንጣፎች ናቸው። እንደነገርኳችሁ እነዚህ ምንጣፎች አዲስ ስለሆኑ ነው እንጂ ከዚህ በኋላ ሰው እየተለመደ ሲሄድና ሰው ሲወደው ዋጋው የሚጨምር ይመስለኛል። አሁን በጣም በቅናሽ ነው እየሸጥን ያለ ነው። ቀጥታ ከቱርክ የገቡ ምንጣፎች ናቸው። እሱንም የቱርክ መሆኑንም ማሳያችሁን የሚሆነው ማለት ነው፣ የተለጠፈበትን ወረቀት በጣም ነው የሚያምረው። እንግዲህ እነዚህን የከለር አማራጭ ለመምረጥ እንደነገርኳችሁ በውስጥ መስመር አናግሩኝ፣ በቴሌግራም በኢሞና በዋትሳፕ አናግሩኝ የምትፈልጉትን ይህ ማስመረጣችሁ የሚሆነው ማለት ነው። በጣም ነው የሚያምሩት፣ በጣም በቅናሽ ዋጋ እዚህ ጋ እንግዲህ ለማሳየት እንደሞከርኩት ሜድ ኢን ቱርኪ ነው የሚለው የቱርክ ምንጣፍ መሆኑን ላሳያ ያቸው ነው፣ ማለት ነው። ከቱርክ ነው ቀጥታ የሚገቡት። እነዚህ ብቻ አይደሉም እንግዲህ ያሉን ስቶር፣ በጣም ብዙ እንደምታዩት፣ ብዙ በጣም ብዙ አማራጮች አሉ። እናንተ ብቻ የምትፈልጉትን ፎቶ መርጣችሁ ወደ ቻናላችን ገብታችሁ ይሄን እንፈልጋለን በሉን። ምላሻችን ፈጣን ነው የሚሆነው ዲስካውንቱንም እንዳትረሱ። ሁለት ሶስት ናችሁ አንድ አካባቢ ቦታ ያላችሁ ሶስት ና ከዛ በላይ ሆናችሁ አንድ አካባቢ የሚላክላችሁ ልጆች ካላችሁ መርጣችሁ አሳውቁ፣ ዲስካውንት አለን። እዚህ ጋም ደግሞ ሁለተኛዋ ምንጣፍ ዘርግቼ ያው አጋጣሚ የተሸጡ የተያዘዙ ትእዛዝ ምንጣፍ ስለሆኑ ነው አውጥቼ የዘረጓቸው በጣም ያምራል። እንደምታዩት በጣም ከለራቸው በተለይ ቆሻሻ የሚችሉና በጣም ዲዛይናቸው ጎልት ብሎ የሚታይ በጣም የሚያማምሩ ናቸው እንሻአላህ እንግዲህ እንደዚህ አዳዲስ ነገር ሲኖር ደግሞ ይዤላችሁ የምመጣ ነው የሚሆነው እንሻላ ያው እናንተ እንግዲህ ብዙዎች የምታውቁኝ በሲንጀር ትምህርት ስልጠና ነው እንሻአላ እሱንም ደግሞ ካቆምኩበት የምጀምር ነው የሚሆነው ማለት ነው በጣም ብዙ ሰዎች ትደውሉልኛላችሁ በጣም ትምህርቱ በጣም እንደወደዳችሁትና በጣም አስፈላጊ ትምህርት ነው እንዳገኛችሁ ተመስናግሩ። በጣም ብዙ አላችሁ፣ በጣም አመሰግናለሁ። እንግዲህ ቀጣይ አዳዲስ ነገሮችን ይዤላችሁ የሚመጣ ነው የሚሆነው ማለት ነው። ሰብስክራይብ እያደረጋችሁ እስከዛው ሰላም አለይኩም ወራህመቱላሂ ወበረካቱ።